የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ ሞሳይ ዶሳ እንደገለጹት የብልጽግና ፓርቲ ባለፉት ሰባት የለውጥ አመታት ውስብስብ ፈተናዎች ቢገጥሙትም ፈተናዎችን በድል በመውጣት በአገር አቀፍ ደረጃ ተጨባጭ ለውጦችን አምጥቷል። የቀቤና ህዝብ በርካታ አመታት ሲጠይቅ የነበረው የመዋቅር ጥያቄ ምላሽ ያገኘው ባለፉት የለውጥ አመታት መሆኑን ያነሱት ዋና አስተዳደሪው የተገኙ ድሎችን በማስቀጠል የህብረተሰቡን ሁለንተናዊ ተጠቃሚነት ለማሳደግ በአጽንኦት መስራት እንደሚገባ ተናግረዋል። ባለፉት ሰባት አመታት ያው መሰረታዊ የሆኑ ለውጦች የመጡበትና ያሁን ይህንን ለማስቀጠል ቀደም ሁሉም አባሉም አመራሩም ማህበረሰቡም በተደራጀ መንገድ መረባረብ በተጠናክሮ መሄድ በአንድነት መቆም ያስፈልጋል፣ ማለት ነው። የቀቤና ልዩ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አቡበክር ዱላ በበኩላቸው በአገሪቱ ለውጡን ተከትሎ የመጡ ችግሮች እንደነበሩ በማስታወስ ፓርቲው ችግሮችን ወደ ድል በመቀየር በርካታ ለውጦችን ማምጣቱን አስገንዝበዋል። በአንዳንድ አካባቢዎች የሚታዩ የሰላምና የጸጥታ ችግሮችን በመፍታትና ጥራት ያለው የአገልግሎት አሰጣትን በማዘመን የህብረተሰቡን ልማታዊ ተጠቃሚነት ለማሳደግ ፓርቲው በዘላቂነት እንደሚሰራ ማላፊው ገልጸዋል። ሰላምና ደህንነት ጋር ተያይዞ የሚነሳው አንዱ የፓርቲው ፈተና ብሎ ከለያቸው ጉዳዮች አንዱ ነው። ይህም እንደኛ አካባቢ በርካታ ስጋቶች አሉ። እነዚህ ስጋቶች ወደ ምቹ እድል በመቀየር የነበረውን ስጋት ይታዩ የጸታ ጉለቶችን አረመን፣ ህዝቡን የህዝቡን ተጠቃሚነትን ማረጋገጥ መቻል አለብን። በፓናል ውይይቱ ሰነድ ያቀረቡት የልዩ ወረዳው ምክትል አስተዳዳሪና የፍትህ ጽፈት ቤት ኃላፊ አቶ አብድል ማሊክ አብደላ ፓርቲው ከተመሠረተ 2010 ዓ ምት ጀምሮ በአገሪቱ ሁሉም አካባቢዎች ያስገኛቸው ለውጦች ከፍተኛ መሆኑን አመላክተዋል። በግብርናው፣ በማኒፋክቸሪንግ፣ በኢንዱስትሪው፣ በቱሪዝምና በሌሎች ማህበራዊ ኢኮኖሚያዊና ፖለቲካዊ ለውጦች ተጠቃሽ መሆናቸውን አብራርተዋል። አስተያየታቸውን የሰጡት የፓናል ውይይቱ ተሳታፊዎች በበኩላቸው እለቱ ለኢትዮጵያውያን ታሪክ ካዊ ቀን መሆኑን በማንሳት የለውጡ አመታት ሊታዩ የሚችሉ ለውጦች የመጡበት በተለይም የወጣቶችና የሴቶች ተጠቃሚነት ይበልጥ ፍሬ ያፈራበት መሆኑን አንስተዋል። ለውጡን ለማስቀጠል የበኩላቸውን ኃላፊነት ለመወጣት ዝግጁ መሆናቸውንም ተናግረዋል።